ሰላም ሰላም፣ ወድና የተከበራችሁ ሳምቤት ይባላል። ቤተሰቦች እንዴት ናቸው? ሰላም ናችሁ ወይ? እኔ ደግሞ እግዚአብሔር ይመስገን። እናንተም ሰላም እንደምትሆነ ሆናለን። ሰላማችሁ ብስ ይበላላችሁ እያለን እንግዲህ ዛሬም በጽናት ድራማ ክፍል አንሳ ወደ እናንተ ተመልሰናል። የባለፈውን ክፍል እንዳያችሁት እንግዲህ ኪራና ጽናት ተጣልተው ኪራ ጽናትን በጥፊ ብሏት ተናዶ ወጥቶ እንዳሄደ ነበረ። እንግዲህ ሀሴትም የኪራ እጮኛ ወደ ቤት እንደመጣች አይተናል። ዛሬ ደግሞ ምንድን ነው ምን ላይ ናቸው የሚለውን አብረን የምንለው ይሆናል። እንግዲህ ዛሬ እንዳየነው ከሆነ ኪራ መጠጥ ቤቱ ነው፣ በጣም ጨብሷል። ጨብሷል፣ በጣም ጨብሷል። ፅናት፣ ምን ነው ይህን ያክል ምን አስከፍቼሽ ነው እያለ እንግዲህ እንደ ግጥምም እየገጣጠመላት እንደምን አድርጌሽ ነው እንደዚህ አድርገሽ አስወጥተሽ አናደሽ አበሳጭተሽ የሰደድሽኝ? እኔ ከራሴ በላይ ትሆኛለሽ ብዬ እየወደድኩሽ እየቀረብኩሽ ምን አድርጌሽ ነው? እያለ እንግዲህ ስልኩን እያነሳሳ በጣም ጨብሷል። ጠያባ እንግዲህ አናደሽ አበሳጭተሽ ከሰደድሽኝ በኋላ የምን ስልክ መደወል ነው? እያለ እየተበሳጨ አይተናል። እንግዲህ በሌላ በኩልም ፅናት ሰው ባለ ቁጭ ብላ ብቻዋን እየተከሰሰ ያለ ኪራ ይመጣል። ኪራ ይመጣና ቁጭ ብላ ለዛ እሷም ኪራ ወይ ጠጥተህ ባል ሆን ትለዋለች። ባልጠጣ ነበር የማይገርመኝ እንደዛ አድርገሽ አበሳጭተሽ ሰደሽኝ እየተባባሉ እየተመላለሱ ነበር። እሷም ለምን ትጣለፍ ለምን እንደዚህ ተላል ታረጋለህ እያለች እየተከራከረችው ለምን አትተወኝም? እባክህ ተውኝ እኮ ቁስሬን እየፈራው ነው እያለ ስራሽ ከሆነ መቆመተሽ እኔንም መፈለግ ነበረብሽ። ለምን ተቀምጠሽ ቆየሽኝ? ተቀምጭ የጠበኩ ከአንተ መጥተሽ በሩን ስተምዘጋ ድረስ ነው እየተባባሉ፣ እባክሽን በቃሆነን እየተናነቀው ነው እያለቀስክ ነው ትለዋለች። እና ለምን አላለቅስም? ፍቅሬን ገልጭ ስለነገርኩሽ ነው ወይ እያላተኝ እንግዲህ እሷ ምዳ እንቅ ስታርጋ ስታቅፈው መጣላታችን የውሸት ነው በይኝና በደንብ ልሳቅ ያለዛ እያለተኝ ይ እኔ ተወኝ ምንም ኔነን ማረግ አልችልም ትለዋለች። በቃ አሁን ህዩጭ ይላታል። ዩጭ ይላል። ሁን የወትሮ ኪራ መጣ ትለዋለች እና ሁላችሁም አስመሳይ ናችሁ ይላታል። ወደዛ ወታት ይሄዳለች። እሱም ወይወይ እያለ እንግዲህ ያለ ጫማ ሶፋ ላይ ተንዘረግ ይገኛል። ከዛ እንግዲህ ጽናት አልጸከነችም። አስመሳይ ናችሁ ግን እንደዛም ብሎ አስመሳይ ናችሁ ከጽናት ውጭ ያላችሁ ሁላችሁም ውጡ፣ እያለ ብቻውን እያወራ ነበረ። እንግዲህ ጽናትም አጨተነችም ተመልሳ መታ፣ ዛመሆን አውልቃ አልብሰው የለበሰችውን ፎጣ ለሱ አልበሳት ይሄዳለች። እንግዲህ ከበሌላ በኩል ደግሞ ዳፉሽና ቆማለች ተከስ ብላ ቆማሳለ ሳለ ሀሴት ትመጣለች። ሀሴት ትመጣና ሰላም ትላላለች። ሰላም ኪራ አልተነሳም እንደ ትላታለች። አይ አልተነሳም፣ ሊቀስቅሰው አይ አትቀስቅሱ። ለምን እንደ አሁን እኮ የመጣ አይ በጊዜ ነው የመጣ አይ ማለት የመጣ እኔ እኮ ከሰላሳ አምስት ነበርኩ ነበርኩ። ፅናት አይ እሱ ትላታለች እዛ ፅናት ብድግት አደርግና እኔም ምለው አሀ እንቅልፍም በሰአት ነው እንደምትተኝ ትላታለች። አዎ ሁሉም በቅድ መመራት አለበት። አንቺስ ትላታለች። አይ እኔማ በእግዚአብሔር ቸርነት ነው የምኖረው ተበለች ፅናት ገዛ። ሀሴትም አይ ስልሽ አንቺ የቤት ሰራተኛ ነሽ ትላታለች። አዎ ሰራተኛ ነች። ምን ነው ትላታለች ደሞዝ የሚከፍሉሽ ለምንድን ነው ትላታለች። አይ ስለምሰራላቸው ነው። አይሽ እግዚአብሔርም እንደ ስራው ነው የሚያኖርሽ፣ እነሱም ስለምሰርላቸው ነው የሚከፍሉሽ እያለች እንግዲህ አንዳንድ እየተመላለሱ ነበረ። ከዛ ሀሴት ብድግ ታደርግና፣ እኔ ምለው እቅድሽ ምንድን ነው? ምንድን ነው ለወደፊትሽ የምትወኝ ጥላታለች። ፅናት ብድግ ታደርግና ማለት በትምህርቱ ትላታለች አይ ሳይሆን በቀቅድ ቅዴ ስትላት ፅናት ብድግ ታደርግና እኔማ ዶክተር ነው የማዋል ትላለች። ለምን ትላታለች? ሴት አባቴ ከተነሳ የማይቆም በጣም ደረቅ ሳላለበት እሱን ለማዳን ትላታለኝ አ አባትሽን ትወጃለሻ? ትላታለች አዎ እኔም በጣም ነው የምወደው ትላታለች። ከዛ ኪራ ፅናት ብድግ ታደርግና አንቺ ስትላታለች እኔማ ይህ ስኩል ኬሚስትሪ አስተማሪ ነበርኩ ትላላለች። እና ነበርኩ ስት አይ ነበርኩ፣ ግን ሳስተምር ልጆች በቃ ትምህርቱን አስተካክለው ሊማሩልኝ አልቻሉም። ማርክ በነፃ ነበር የሚሰጣቸው። ነገር ግን የሀገራቸውን ጉዳይ ሊያውቁልኝ አልቻሉም። አባቴ ወታደር ነበር እኔም ወታደር መሆን ነበር የምችለው እያለች እንግዲህ ብዙ ነገር ትላታለች ለጽናት እኔም እሱን የሀገራቸውን ጉዳይ ስለማያውቁ ስለ አደዋ ባህል ምናምን ስለማያውቁ እኔም ደበረኝና ትምህርቱን ተውኩት ትላታለች እያለች ሳለ በቃ ለማንኛውም አንቁርስ እንብላ ኪራን ልቀስቀሰው ተናታለች አይ ኪራ ነው እንዳቀሰቀሸው ትንሽ አሞት ነበረ ማታ ላይ ከበላሽ ልስጥሽ፣ ትላታለች። አይ እኔ ብቻዬን መብላት አልወድም፣ በቃ እሱ ሲነሳ እበላለሁ ብላ ትታት ይሄዳለች። እንግዲህ ሀሴት ከሄደች በኋላም ጽናት ብቻዋን ቆም ብላ ውይ፣ እንደሚያዩሽ አይደለም፣ ሰውን እንደሚያዩት ሳይሆን ቀርበው ሲያዩ ደግሞ በጣም አስተዋይ ልጅ፣ ማስተዋይ ሰው ተመስያለሽ እያለች ብቻዋን ስታወራ ነበር። እንግዲህ በሌላ በኩልም ኪራ ወርዶ ታች ደረጃ ላይ ቁጭ ብሏለኝ። እንግዲህ ሀሴት ተሄድና አብረው ቁጭ ብለው ምን ሆና ነው ቁርስንም እኮ በደንብ አልበላህም ትለዋለች። እንግዲህ ሀሴት ኪራን አይ በልቻለሁ አለው፣ ዳና ነኝ ይላታል። አይ ዳና አደለም፣ ፊትህም ጥሩ አይደለም ትለዋል። አይ ትንሽ ዳብሮ ነው፣ ዳና ነኝ ይላታል። ድብርቴን ማስለቀቅ ትፈልጋለህ ትለዋለች። አይ ፈልጎ የመጣ እሱ ፈልጎ የመጣውን እኔ እንዴት አባረረዋለሁ? ይላታል። አይ ታውቃለህ እኔ ሲደብረኝ ምን እንደማደርግ ትለዋለች፣ መጽሐፍ አነባለሁ። አይ እሱም በጣም ነው የሚያስደብረኝ። አይ እሱ አያስደብርም፣ የሚያስደብር ምናለ መሰለኝ የምታነበውን መጽሐፍ ስለማታቅ ነው ትለዋለች። እና ሁለተኛ ደግሞ ዘፈን እሰማለሁ ስትለው እሱ የተሻለ ይመስላል። ሶስተኛው ደግሞ እስፖርት እሰራለሁ። የመጨረሻውም የተሻለ ይሆናል፣ እየተባባሉ እንግዲህ እያወሩ ነበር። እንግዲህ ኪራም እሷ ሀሴትም እና ምናምን ሞክረው ይህንን አሁን ያልኩህን ትለዋለች። አይ ምግብ ተበልቶ እኮ አይሰራም አይሞክር አይሰራ ይላታል። ከዛ ኪራ ብድቅ ያደረግና ግን ወትሮ እኮ ሳውቅሽ እንደዚህ ሴት አልነበርሽም አለ፣ ማለት እንደዚህ አይነት ሴት አልነበርሽም ይላታል። እንግዲያ ምን አይነት ነበርኩ ትለዋለች? እንግዲህ ክሀሴትም ዩኒቨርሲቲ እያሳለፈችውን የህይወት ታሪኳን ዘርዘር አድርጋ ለኪራ እያስረዳችው ነበረ። ሄኖክ የሚባል ጓደኛ እንደነበራት፣ ጓደኛ መጀመሪያ ጓደኛ ሆነው ኋላ ላይ ወደ ፍቅር እንደቀየሩት በጣም ብዙ ነገሮች ስታስረዳው ነበር። እንግዲህ ኪራም ከነገረችው በኋላ አይዞሽ፣ እንግዲህ በርታ በይ እያለ እያጽናናት ነበረ። እንግዲህ እሷም አይ ታቃለህ አርማ በርትቼ ጠንከር ያለው የው ታሪክ ስለሆነ ሲነገረን የው ስሜታዊ ሆናለን ይላታል። እሱም እንግዲህ በሁላችንም ያለ ነገር ነው እያለ እያወሩ ነበር። እንግዲህ ሆዴ ሆዳቸውን እንግዲህ በሌላ በኩል ደግሞ ኪራና ሀሴት ሳሎን ላይ ቁጭ ብለው ጨዋታ የህፃን ልጅ ጨዋታ ይጫወታሉ። ከዛ በኋላ እንግዲህ ሀሴት ታኮርፋለች። እቅፍ አድርጎ እያባበላት ሳለ ጽናት ከበር መጥረጊያ ስትመጣ እየተቀቅፈው አይታቸዋለች። እሷም እንግዲህ ዞር ብላ ትሄዳለች። በጣም ታናዳለች ማለት ነው። ከዛ በሌላ በኩል እንግዲህ ምሩና ጽናት ከምሩ ክላስ ከጽናት ክላስ ቁጭ ብለው በጣም አኩርፋለች ጽናት እንግዲህ ምሩ፣ ምን ሆነሽ ነው ጽናት ሳሎን በሰሞኑ መምጣት አቁመሻል ትላታለች ጫው ደብሮኛል እስከ መቼ ድረስ በሰው ደስታ እኖራለሁ ምን ነው ተወልጅ እስካልክ ድረስ ሁሌ እንደዚህ ሁኜ እኖራለሁ በቃ አንድ ቀን ስቄ ደሰት ልሞት ነው እያለች እንግዲህ እየተብሰከሰከች ለእምሩ ትነግራታለች እንግዲህ እምሩም ግን ዝም ብለሽ በህይወትሽ እንደዚህ ተስፋ ስትኮርጭ እንኳን ለሴኮንድ አባሽን አስበሹ ታውቂያለሽ ትላታለች እሱንማ ባላስብ ኑሮ እስካሁን እዚች ምድር ላይ አልገኝም ነበር ትላለች ጽናት። እንግዲህ ምኑሩም ግን ከኪራ ጋር በምን ተጣላችሁ? ትላታለች እዛ ጽናትም አንቺ ናሁ ምን ያልቀረብሽው እራስ ወዳዱ ነች ነዋ ትላታለች። እነሱን እናን ምን አገናኘው እየተባባሉ እንግዲህ እነሱን ሁለታቸው እያወሩ ነበር። እንግዲህ ጽናትም ናሁ ኪራ ማግባት አለበት ቤተሰቦቹ አቁባቁባ እንደሚሉት ታቂያለሽ፣ ትላታለች እምሩም እና ለምን አንችን አንች ጋር አይ አትቀቡም? እኔ አሁን እሱን ማግባት ምንም አልችልም። ደግሞ ሳልነግርሽ ያረባበሩን ፕሮሰስ እኮ ጀምሬ ያለው ትላለች። እንግዲህ እምሩም ጽናታይ፣ እድልሽን አትክፊ፣ ጽና፣ ኪራ አብዝቶ ነው የሚወድሽ። እናንችና ኪራ ተጋብታችሁ ቤተሰቦቹን እኮ ማስደሰት ትችላላችሁ እያለች እንግዲህ እንደ ጓደኛ እየመከረ እንግዲህ ፅናትም፣ እኔ አሁን ላይ ኪራን አግብቼ አባቴን ማሸማቀቅ ለእህቶቹ መሳለቂያ አላደርገውም። ከተማ ሄደች ወንድ ፈልጋ ነው እያሉ አባቴን ያሸማቀቁብኛል፣ እያለች ለምሩ ትነግራታለች። እምሩም እንግዲህ ከዚህ በላይ ምንም ልልሽ አልችልም እያለቻት ነው። እንግዲህ በሌላ በኩል ደግሞ አሁንም በድጋሜ ኪራንና ሀሴት ሳሎን ላይ ወይ ቁጭ ብለው እኔን ተሸክመኝ ኩሻፕ ትሰራለህ፣ ተው አትችለኝም፣ እየተባባሉ እንግዲህ ኪራ ኩሻፕ ሊሰራ ልክ ተንበል ብሎ ነይ በይ ወገበሌ ቁጭ በይ እንዳለ እያላት ሳለ እንግዲህ ሳያስቡት ጽናት ደርስባቸዋለ። የጸናትም ስደርስ ታናታ ቀጥታ ወደ ውጭ ብላ እንግዲህ ወደ በር ይዞ ትሄዳለች። እንግዲህ ጽናትም ኪራ፣ ጽናት እንዳሰብሽ እኮ አደለም አስዛኝ ነው እባክሽን ይላታል። ነው ጭራሽም አስዛህ ነው መሬትም ላይ ነበርክ ምን አገባኝ? ትለዋለች ለምንድነው ግን ግራ የምታጋብኝ ሲቀርብሽ፣ ትሸሽኛለች፣ ስርቅሽ፣ ትቀርብኛለች ምነው ግራ ገባኝ እያለች እያላት ስለ እኔ ስላንተ ምንም የሚገደኝ ነገር የለም ልቃ፣ ውጭ ላይ ያለው ሰውዬ እየጠበቀ ነው ብላ ትቶ ትሄዳለች። እንግዲህ ኪራም በጣም እየተናደደ በሩን እየቀጠቀጠ ነበር። ልታሳብደኝ ነው ወይ? እንግዲህ ከእኔ ምንድን ነው የምትፈልገው? እያለ በጣም ተናዶ ነው የወጣው። እንግዲህ ጽናትም ብቻዋን ቁጭ ብላ እግዚአብሔር ሆይ የኔ ልማና ገለፍ አድነኝ ነው የምለው። እግዚአብሔርም እንግዲህ ከራሳችሁ የሰውን ፍላጎት አስቀድሙ ነው የሚል እንግዲህ ከኔ ያች ለልጇ የምትጓጓላት እናት ማስቀድም ይሻለኛል። ኪራን እንዳላገባ እንዴት ብዬ አግብቼ እንዳለድ እንዴት ብዬ መቼ ነው ኔ የኔ ህይወት ምን ይቃነው? መቸ ነው የራሴን ህይወት መኖር ያቃተኝ እያለች እንግዲህ ብቻን ያ ይያማለልሳል እንግዲህ፣ ኪራ ይመጣል። ኪራ ይመጣና ፅናት ምን ሆነች ነው ይላታል። ፍቅሬን ለሰው ልድር ሸር እንቁጥ እያልኩ ነው ወይ ምን ነው እያለች ብቻዋን በጣም ሌላ ውስጥ ገብታሳል። እንግዲህ ኪራ መጥቶ ፅናት ምን ሆነሽ ነው ይላታል። ምንም አልሆንኩም አቧራ ገብቶብኝ ነው ትለዋለች። እንግዲህ ኪራ ምን አይነት አቧራ ቢሆን ነው እምባሽ ነው የሚወርደው ይላታል። ላይ ክላስ ሳጸዳ ነበር ትለዋለች እሷም እንግዲህ እሱም ከጽናት ግን ምንድን ነው ከኔ መራቁን ለምን ፈልገሽ ነው ባክሽን ይላታል። እንግዲህ ፅናትም ቅድሚያ አባቴን ማስቀደም አለብኝ ዝም ካለ አፍ ዝም አይገባበትም እያለች ሳለ እንግዲህ ኪራም ለወደፊት የልጆች እናት ትሆኛለሽ እጽ እያልኩ ለምንድን ነው እንደምትሆኚ ይላታል። የዛን የመሰለኝ የተሳሳትኩ አንዳንዴ የፍቅር በፍቅር ላይ የምንጋለባቸው ነገሮች አሉ እያለች እንግዲህ ተነግረዋል። እንግዲህ ኪራም እኔ ፅናት አውቅሻለው፣ ፀባይሽን፣ ሁሉ ነገርሽን፣ ትህትናሽን አውቅሻለው። አሁን የምትናገረው ነገር አንድ እውነታ የለውም። ውሸቱን እውነት አስመስለሽ እየተናገርሽ ነው እያላት እንግዲህ ኪራም ንገሪኝ፣ ምንድን ነው ከኔ እንድትርቅ እያረግሽ ይላታለኝ እኔ እና አንቺ አብረን ለመሆኑ ስንሆን ብዙ ሰዎች የሚናደዱ ሰዎች ስላሉ ነው እያላት ነው እንግዲህ እንግዲህ ኪራም እነሱን አትስሚ። ሰራተኛዋን አገባ ይላሉ እያልሽ ከሆነ ለገንዘብ ብላ ቀርቦ ነው ይሉኛል እያልሽ ከሆነ እነሱ ምንም አትስሚያቸው። አንች ለእኔ ከማንም በላይ ከምንም በላይ ነች፣ ለአንች ለእኔ ንግስት ነች እያለ ብዙ ነገር እያላት ነው። መችም ቢሆን አልተውሽም። ችላት እዳቅፍ ስታደረገው አይሽ፣ እውነቱን ስለነገርኩ ይችላት። አይ እንደዛ አደለም ታወኝ በቃ ኪራ፣ እኔ እናንተ የአንድ ዓለም ገጽታዎች ነን እያለችው እሱ ምን እያለ ዛሬ ደግሞ ምን አይነት ሳይጣን ነው ሹኪ ያለሽ በምንም ታምር አልተውሽም ይላታል። እንግዲህ ኪራም ጽናትም ታወኝ እባክህ፣ ሊሄድ ያለውን ልብ ማያዝ ማስረሳት ነው ተወኝ እባክህ ልኑርበት እያለችው ኪራም መሀ ወስነሻል ማለት ነው ይላታል እሷም እኔ ማ ከወሰን ቆየው አንተ አልረዳኝ አልክ እንጂ ትለዋለች፣ ትላለች በቃ ውሳኔሽን አከብራለሁ ሲላት፣ ደግሞ እንደዚህ ስላልኩ ሄደሽ እንዳጠጣ ትለዋለች፣ ትላለች የተተፋው ምራቅ አይላስም ይላታል። ተወኝ ካልሽ በኋላ በቃ ሁሉንም እርግፋ ገሽተዩ እንደምታስቢልኝ ሁሉ ልቤን አታውሲው ሲው ያለ ልቤን አታውሲው ያለ ትቷት ይሄዳል። እሷም እንግዲህ ብቻዋን እሺ ምን አባቴ ላድርግ? አንተም ብትሆን በእኔ ቦታ ይሄን ከማድረግ ወደኋላ ማለት አትችልም ነበር። በሌላ በኩል ደግሞ እንግዲህ ፅናት ምዳኮች ናቁማል። አሁሜ ይመጣና ሰላም ይላታ። ሰላም ተባብለው እንዴታደ አሁሜ ትለዋለች። እኔ ምልሽ ልጁ ደግሞ በጣት ተነስቶ የታደ ትለዋለች ይላታለኝ። እንዲህ ምን ሆኖ ነው ግን እንደ አሁን ሳቷሽ የሆነቱን ንገሪኝ ይላታለኝ። እንግዲህ እሷም ምን ልንገርህ፣ በእኔና በኪራ የነበረው ነገር ሁሉ ነገር አብቅቷል ይላታል ማለት ይላታል። እኔ ለኪራ ፍቅር ሳይሆን ስሜት ነበር የነበረኝ። አሁን ሁሉም ነገር አቆም አቁሟል። በቃ ጨርሻለሁ፣ ይሄ ነው ያለው ትላለች። እንዴ ማለት አንቺ እኮ አስተዋይ ሰው፣ ጥሩ ሰው ነበር ምን ተገኝቶ ነው

ኪራ አምሮ አትከፉብኝ ምን ላድርግ እኔ እኮ ለእናቱ ብዬ ነው እያለች ብቻዋን እያወራች ሳለ ሀሴት ትደርሳለች እንዴ ምን እያልሽ ነው ስለማን እናት ነው ትላታለች አረ ስለማንም እናት አላወራውም ትላለች ፅናት አረ እያሁን ስለ እናት ምናምን እያልሽ ነበር አይ መስሎች ነው ብላ ትታተዳለች እንግዲህ ሀሴትም እስቲ እኔም እንደሷ ልተውን እያለች እንግዲህ ሀሴትም ፆታ የመራቢያ ማከፋፈያ ብቻ ነው እስቲ ተመልከቱ በጣም ብዙ ጀግና ጀግና ሴቶች አሉ እያለች እንግዲህ ብቻዋን እያወራች ነበረ። እንግዲህ በሌላ በኩል ሀሴትና እምሩ ሳልሌ ቁጭ ብለው በጣም ብዙ ነገር ሲያወሩ ነበር። እንግዲህ ስለ ሀሴት አባት ሲያወሩ ነበረ። እንግዲህ ሀሴት ግድግዳ ረግና እምሩ ፅና፣ ኪራ ግን ሰሞኑን ምን ሆኖት ነው? ትላታለች ምን ነው አስከፋሹ እንዴ? ምን ሆነ አትላል። አራ እና ላስከፋሁት ምን የምላስከፋው ብል በኔ በኪራ አባትና በሀሴት አባት ውስጥ አንድ ውስጥ በጣም ፍቅር ስላለ እንድን ቀያየም አይፈልጉም ትላለች። እዛ እምሩ ብድግ ታረግና እስቲ እንጣበትና እንኳን አባትሽን አንቺን ማንነት ሽን ራስ አርሳል ትላታለች። ምን ትላታለች? አራ ምንም እስኪ ህጽናት እጽናት ልያቶላ ስራም ልግዛቶላ እምሩ ትታት ትሄዳለች እንግዲህ ጽናትና እምሩ ደግሞ ክላስ ቁጭ ብለው ጽናት እምሩ ኪራ እስከ አሁን አልመጣም፣ ትላታለች። ውይ እስካሁን ሳይመጣ ነው እንዲያንቺ ክላስ ገብተሽ ቁጭ አልሽ፣ ትላታለች። እምሩ ምን ሆነሽ ነው? ሁሌ ሲመጣ እኮ ሳሎን ላይ ቁጭ ብለሽ ክላስ ገብቶ ሳይተኛ አትተኝም። ጽናት ይህን ያህል ልብቅ ሰው ሆነሻል። ለምንድን ነው ለእኔ የማትነግሪኝ? በቃ እኔ ጓደኛሽ አይደለሁም? ወይስ አንቺ የምትነግሪኝን ለሰው ተናግሬ በቃ እምነት ሽን እኔ ላይ እንዳትጥይ አድርጌሻለሁ እኔ አንቺን አላቅሽም ማለት ነው እየተባባልሳል። እንግዲህ ጽናትም እንዴ ሁሉን ነገር ሰው ማወቅ አለበት ወይ? ትላታለች እኔ ጓደኛሽ አይደለሁም ወይ? በቃ አሁንም አንድ ሶስተኛ ጓደኛ እየነገርሽ ነው ትላታ እያየሽ ነው ትላት እንግዲህ ጽናትም በቃ አንተኛ ስትል እሳት ነግሪኝ አንተኛም እየተባባሉ እንግዲህ እምሩም ጽናትም በቃ ለማንም እንዳትናገሪ እሺ እነግርሻለሁ እንዳለቻት እንግዲህ ኪራም ወጥቶ እንደሄደ አልተመለሰም። የዛሬው ድራማ ከዚህ ላይ ያበቃል። ስለነበረን ቆይታ መልካም ጊዜ